ጤና ስልን ተመልካቾቻችን፣ እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ መስከረም 16 ቀን 2018 ዓ.ም ተምረት የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። ኢትዮጵያና ሩሲያ የኒኩሌር ልማት ፕሮጀክት ስምምነት ተፈራረሙ። ሩሲያና ኢትዮጵያ በኢትዮጵያ የኒኩሌር ኃይል ማመንጫ ፕሮጀክት ልማት ዙሪያ በሮሶታሞና በኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን መካከል የድርጊት መርሃ ግብር ተፈራርመዋል። የሮሶታሞ ዋና ስራ አስፈጻሚ አሌክሲ ሊካቼቭና የኢትዮጵያ የውጭ ጉዳይ ሚኒስቴር ጌዲዮን ጢሞቴዎስ ቭላዲሚር ፑቲንና ዶክተር አብይ አህመድ በተገኙበት የተፈረመው ሰነድም ተለዋውጠዋል። የፊርማ ስነ ስርአቱን በክሬምሊ የመጀመሪያ ህንጻ በሚገኘው የተወካዮች ጽህፈት ቤት በሩሲያ መሪና በኢትዮጵያ ጠቅላይ ሚኒስትር መካከል የተደረገ ውይይት አካል እንደነበር ስፑቲኒክ ዘግቧል። በሌላ በኩል ጠቅላይ ሚኒስትር ዶክተር አብይ አህመድ ከፕሬዚዳንት ቭላዲሚር ፑቲን ጋር ተወያይተዋል። በሩሲያ ና ኢትዮጵያ መካከል ያለው የሁለትዮሽ ግንኙነት በተረጋጋ ሁኔታ እያደገ መሆኑንም የሩሲያው ፕሬዚዳንት ቭላዲሚር ፑቲን በዚ ወቅት ተናግረዋል። ፑቲን በሞስኮ ከጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ስብሰባ ዛሬ ላይ ግንኙነታችን በዘላቂነት ሁኔታ እያደጉ ናቸው፣ ንግድም እየጨመረ ነው ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ፑቲን ቀጣዩ ስብሰባ በኢትዮጵያ ዋና ከተማ እንዲያካሂዱ በመጋበዝ ወደ ሩሲያ ያደረጉት ጉብኝት የሁለትዮሽ ግንኙነትን እንደሚያጠናክር ገልጸዋል። ዓመታዊው የመስቀል በጉራጌ ፌስቲቫል በርካታ ታዳሚያን በተገኙበት በደማቅ ስነ ስርዓት ተከበረ። ከሳምንታት በፊት በተለያዩ ፌስቲቫሎች ሲከበር የቆየው ና በርካታ ቅድመ ዝግጅቶች ሲደረግበት የከረመው መስቀል በጉራጌ ዓመታዊ ፌስቲቫል የክልሉ ና የዞኑ ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ከአጎራባሽ ዞኖች የተውጣጡ እንግዶች በታደሙበት በቸሃ ወረዳ እንደብር የገጠር መንደር በደመቀ ስነ ስርዓት ተከብሮ ውሏል። መስቀል በጉራጌ በስራ ምክንያት በሀገር ውስጥም ሆነ ከሀገር ውጭ ርቀው የሚኖሩ የሚገኙበትን በቀያቸው የልማት አሻራቸውን የሚያኖሩበት ታላቅ በዓል ነው ሲሉም የጉራጌ ዞን ዋና አስተዳዳሪ አቶ ላጫ ጋሩማ ገልጸዋል። የጉራጌ ማህበረሰብ የመስቀል በዓልን ከመስከረም 12 እስከ ጥቅምት አምስት ቀን ቆጮና ክትፎን ጨምሮ ለበዓሉ ተብሎ የተዘጋጁ ባህላዊ ምግቦችና መጠጦችን ከቤተሰብና ከጎረቤት ጋር በጋራ እየተቋደሱ ባህላዊ ጭፈራን ጨምሮ በልዩ ልዩ ክዋኔዎች በታላቅ ደስታ ያከብሩታል። ይህን የመሰለ የማህበረሰብ እሴትን ለማልማትና ሳይሸራረፍ ለትውልድ ለማስተላለፍም የጉራጌና ምስራቅ ጉራጌ ዞኖች ከወልቂጤ ዩኒቨርሲቲ እንዲሁም ከጉራጌ ልማትና ማህበር ጋር በመተባበር እየተሰራ መሆኑ ተገልጿል። ዘገባው የባልደረባችን ቦጋሌ ተስፋዬ ነው። ኢሰመኮ በኦሮሚያ ክልል ማረሚያ ቤቶች በታራሚዎች ላይ ድብደባና ኢሰብዓዊ አያያዞች እንደማይፈጸሙ አዲስ ባወጣው ሪፖርት አስታወቀ። የኢትዮጵያ ሰብዓዊ መብቶች ኮሚሽን በክልሉ ጥራት ያለው ና የተመጣጠነ የምግብ አቅርቦት ችግር፣ የሕክምና አገልግሎት ውስንነት፣ የትምህርት መረጃ መሳሪያዎች እጥረት፣ የታራሚዎች ማደሪያ ክፍሎች መጨናነቅ ችግር መኖራቸውን ጠቅሰዋል። በኢሰመኮ ክትትል በተገኙ ግኝቶች ላይ ከባለድርሻ አካላት ጋር በተደረገ ውይይትም መንግስት ለአንድ ታራሚ በቀን የሚመድበው አርባ አንድ ብር ከስልሳ ሳንቲም በጀት ዝቅተኛ መሆኑ ለምግብ ከተያዘው በጀት ላይ የመብራት ና የውሃ ክፍያ ተቀንሶ የሚከፍ የሚካፈል መሆኑና በመብራትና በውሃ ፍጆታ ላይ የታሪፍ ጭማሪ መደረጉ ለታራሚዎች በሚቀርበው ምግብ ላይ የተፈጠረው እጥረትን አባብሶታል ሲል ገልጸዋል። የአቢሲኒያ ባንክ አክሲዮን ማህበር የባለ አክሲዮኖች 29ኛ መደበኛና 16ተኛ አስቸኳይ ጠቅላላ ጉባኤዎች ማክሰኞ መስከረም 20 ቀን 2018 ዓ.ም ከጠዋቱ ለ ሰዓት ጀምሮ አዲስ አበባ ከተማ ፒያሳ አካባቢ በሚገኘው የአድዋ ድል መታሰቢያ የፓን አፍሪካ አዳራሽ ይካሄዳል። በመሆኑም የባንኩ ባለ አክሲዮኖች በተጠቀሰው ቀን እና ቦታ በጉባኤዎቹ ላይ እንድትገኙ የዳይሬክተሮች ቦርድ ጥሪውን በአክብሮት ያስተላልፋል። ባለ አክሲዮኖች ወይም ህጋዊ ወኪሎች በጉባኤው ላይ ለመሳተፍ ሲመጡ በኢትዮጵያ ካፒታል ገበያ ባለስልጣን በተሰጠው መመሪያ መሰረት ተገቢውን መረጃ ለማሟላት እንዲረዳ የኢትዮጵያ ዲጂታል መታወቂያ ካርድ ፋይዳ መያዝ ይጠበቅባቸዋል። በጉባኤዎቹ ላይ በግንባር ለመገኘት የማይችሉ ባለ አክሲዮኖች ጉባኤዎቹ ከሚካሄዱበት ሶስት የስራ ቀናት በፊት ለገሃር በሚገኘው የባንኩ ዋና መስሪያ ቤት ስምንተኛ ፎቅ የአክሲዮንና ኢንቨስትመንት ክፍል ቀርበው የውክልና ቅጽ ሞልተው በመፈረም ተወካይ መሾም ወይም ተወካዮች ስልጣን ባለው ክፍል ተረጋግጠው የተሰጠ የውክልና ሰነድ ዋናውንና ኮፒውን በመያዝ በስብሰባው ላይ መሳተፍ ይችላሉ።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 ወደ ውጭ ዜናዎች እናልፋለን። የኬንያው ፕሬዚዳንት ዊሊያም ሩቶ አፍሪካ በጸጥታው ምክር ቤት ቋሚ መቀመጫ እንዲኖራት ጠየቁ። ሩቶ ረቡዕ ሁለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ለዓለም መሪዎች ባደረጉት ንግግር አፍሪካ ከጸጥታው ምክር ቤት ቋሚ አባልነት መገለሏ ተቀባይነት የሌለውና ኢፍትህ አይነት ሲሉ ተናግረዋል። በዚህም አፍሪካ በተመድ የጸጥታው ምክር ቤት ቢያንስ ሁለት ቋሚ መቀመጫና ሁለት ቋሚ ያልሆኑ ውክልና ሊኖራት ይገባል ሲሉ ተገልጸዋል። ፕሬዚዳንቱ በጠቅላላ ጉባኤው ላይ ባደረጉት ንግግርም የ54ቱ ሀገራት ድምጽ ችላ ብለው የተባበሩት መንግስታት ነኝ ማለት አይ ይቻልም ሲሉ ማጽኖት ሰጥተዋል። አያይዘውም አፍሪካ ከጸጥታው ምክር ቤት አጀንዳዎች መካከል አብዛኛውን የምትይዘው የሰላም አስከባሪ ኃይሎችን በብዛት የምታቀርብና ያለመረጋጋት ዋጋ የምትከፍል ሆና ሳለ ቋሚ መቀመጫ የሌላት ብቸኛው አህጉር ሆና ቆይታለች ብለዋል። የጸጥታው ምክር ቤትን ማሻሻል ለአፍሪካም ሆነ ለሌላ ለማንም የተደረገ ውለት አይደለም ያሉት ሩቶ ይልቁን ስለ ተባበሩት መንግስታት ድርጅት ሕልውና አስፈላጊ ጉዳይ ነው ሲሉ መናገራቸውን ከተመድ የተገኘው መረጃ ያመላክታል። ኔታንያሁ ዌስት ባንክን ከእስራኤል ጋር እንዲቀላቀሉ አልፈቅድም ሲሉ ትራምፕ ገለጹ። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ቤንያሚን ኔታንያሁ በእስራኤል ወረራ ስር ያለውን ዌስት ባንክ ወደ ግዛታቸው እንዲቀላቀሉ አልፈቅድም ብለዋል። የእስራኤሉ ጠቅላይ ሚኒስትር አርብ እለት በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ከማድረጋቸው ቀደም ብለው በኦቫል ኦፊስ ላይ ለጋዜጠኞች ሀሳባቸውን የሰጡት የአሜሪካው ፕሬዚዳንት የእስራኤል ዌስት ባንክን እንደትቀላቀል አልፈልግም አይሆንምም ብለዋል። ሰኞ ከኔታንያሁ ጋር የሚገናኙ ትራምፕ የጋዛ ስምምነት በጣም ተቃርቧል ሲሉ ገልጸዋል። በጋዛ ያለውን ጦርነትና የውስጥ ባንክ ወረራ እንድታቆም አለም አቀፍ ጫና እየደረሰባት ይገኛል። የምዕራባውያኑ መንግስታትም ለፊልስጤም ነጻ አገርነት በይፋ እውቅና እየሰጡ ይገኛሉ። ቀኝ ዘመም እስራኤላውያን አካባቢውን መጠቅለል ይህንን ግፊት ለማስቆምም አማራጭ መንገድ እንደሆነ እየገለጹ ይገኛሉ።